ያ ባይ ዘ ወይ ጋይስ፣ ቆይ ላብጣት ቆይ ምስ አድርግላት ቆይ ደግሞ ህዝቡ ይቀበል አለ። ምኑ እንደዚህ ፕሮፋይል ስታሪ የሰጠውን የሚቀበል ደግ ህዝብ ነው ያለ እኮ እኔ ምን አገኘው? ይሄ መብራት ትቀያይሩታላችሁ። ለምን ፀሐይ ላይ አትቀመጥም? በደንብ ብርሃን እንዲሆንል ፀሐይ ላይ ትቀመጥ ንበግን ትኮራለህ? እኮራለሁ ከነ ፕሮፋይል ያሳዝነኛል ማለት አቤት ምን ልታዘዝ? ደቀ አቤት ሁላችሁም ፕሮፋይሉን በማድረግ ድምፁ ነው ማንን

በኋላ ምን አለበት፣ የላከው ወደ እሷ የሆነ ሰው መስሎ ነው። ሙሌ አልተመቻትም እንጂ

አይደለም ስልክም አልተደወለልኝም። ለእኔ የራስህ ነው እባክህ፣ የራስህን ነው የራስህን ነው እኮ አሁንስ፣ ይህ አይደለም ሚውት አረግ ነው እኮ እንደ ኪ ሶስታችን ሚውት ብናደርገው አሁን ብቻ ነው። ያ የእናንተ ነው። ከሶስታችሁ መንዳችሁ ነው። ታብታ መቶ ነው። ተዉ። በስንት ዓመታችን አሁን ገብተን ተዉ። ዜዶን እስኪ ሼር አድርጉላት በማርያም ዜዶ ካለሽ በማርያም በማርያም ተሰቀይና የሆነ ነገር ፈልገንሻል። ፕሊስ፣ እንደሰበሰብከን ንገረን። የሚልተኛ ነው

አማርኛ ነው። አስተካክል። አንተ ልጅ አውጧት ስትል እኮ ሌላ ነገር ላይ ነው አይምሯቸው። ዘንድሮ ሄዱ። አውጧት መሲ ድምፅሽ አሉ ምንድን ነው? ጭንቅላት ውስጥ ያለውን መላክ መሰልክ አይደል? ሰው ምን መላክ ነው ለማለት ነው።

ሁላችን ወረድን። አንድ አዲስ አሁን ይሰማል? አው ግን አሁን ይሰማል

እን ሰው እንዲሰበሰብኛም ፕሮፋይላችን ቀይር